ትላንትና ቆላ ተንቤን ነበር የወረደችው። አሁን ደግሞ ፕሪቶሪያ በሚባል ምሽግ እንደ ልጓ መሆን አማራት። አሁን አለቅ አበቅ፣ ውድቢቷ አትፈርስም፣ ውድቢቷ ትቀጥላለች፣ መስመረ ኃይልና ይቀጥላል፣ አብዮታዊ ዲሞክራሲ ይረጋገጣል፣ በህዝብ መስዋዕትነት፣ ምናምን ምናምን ምናምን እየተባለ ህወሓት አሁን ቢመቻት እድሉን ብታገኝ በየትኛውም መንገድ በየትኛውን መስመር በየትኛውን አቅጣጫ ጦርነት ብትቀሰቀስ ሙዷ ነው። ግን አትችል። ለምን ሰላም እንደማይፈልጉ ለምን እርቅ እንደማይፈልጉ ለምን እፎይታ መስጠት እንደማይፈልጉ ለምን ከሀገራቸው ጋር ተግባብተው አብረው እንደማይኖሩ ለምን ለዚህ ወጣት የሚገባውን ሰላም እንዲያገኝ እንደማይሰሩ ሰምተናል። ሻቢያ እነሱን ለፕሮክሲ ይጠቀምባቸዋል። እነሱ ፋኖን ለፕሮክሲ ይጠቀማሉ። ሻቢያ አያት ነው፣ ህወሓት አባት ነው፣ ፋኖ ልጅ ነው። በጥቂት የአራት ኪሎ ፖለቲካዊ ጨዋታ ሶስቱም እርስ በርስ እንደ ቁንቡርስ ሲበላሉ እናያቸዋለን። የነበረ ያለፈ ያየ ነው የነካ ነው የዳሰስ ነው። ፖለቲካዊ ጨዋታ ይሄ ነው። ማናቸውም ከኢትዮጵያ በላይ መሆን የሚችል ቁመና የላቸውም። እያማረህም እየመረረህን መዋጥ ያለብን ነገር ከፌዴራል መንግስቱ ጋር ነው የምትሰራው። መቆጣጠር የማትችለው ሆኖባታል። እያቃጠላት ነው፣ እያነደዳት ነው። ወዴት እንደምትጠጋ ራሱ ግራ ገብቷታል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ ባለ ሁለት መኝታ 53 ሚሊዮን ብር ባለሶስት መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መተናል። ከ8 ወር በፊት እዛው ሳርቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደ እዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ ሆይ። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። አብራችሁን እንድትቆዩ ግብዣችን ነው። ዮሐንስ ኮርነር ላይክቸር ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። ኢሳያስ ከሰረ፣ ህወሓት ጉዷ ፈልቷል። በጣም ተገለባባጭ በጣም ተለዋዋጭ በሆነ የምስራቅ አፍሪካ ፖለቲካ ውስጥ እንግዲህ የህወሓት ታሪክ የህወሓት ማንነት የህወሓት ምንነት ግልብጥብጥብጥ እያለ ነው። ትናንትና ህወሓት ከኢትዮጵያ ፖለቲካ ላይ በምርጫ ቦርድ ተሰርዛለች። ስብሃቷ ህወሓት ከ1960ዎቹ አጋማሽ እስከ 2017 የነበራት ሕይወት ተፈጥሟል። በእድሜዋ አንዲትም ቀን የሚረባ አንዲትም ቀን የሚጠቅምን ነገር ለኢትዮጵያ ለኢትዮጵያ ጥቅም ብቻ በሚል ሂሳብ ለመሥራት ፈቃደኛ ሳታሳይ እያንዳንዱን ስራዋን እያንዳንዱን መንገዷን እያንዳንዱን ጉዞዋን ከእሷ ጥቅም ከእሷ ሀሳብ ከእሷ ምንነትና ከእሷ ማንነት አንጻር ብቻ ለክታ የኖረችው ህወሓት ትላንትና ህይወቷ አብቅቷል። የአብይ አሕመድ መንግሥት ከሶስት ወር በላይ እድሜ የለው። የጠቅላይ ሚኒስትር አብይ አሕመድ መንግሥት እድሜው አጭር ነው። ያበቃለታ በእያንዳንዱ ጨዋታችንና ቁማራችን እንጥለዋለን። ከሞያሌ እስከ ፈንታሌ ከጅግጅጋ እስከ ወለጋ፣ ከሐረር እስከ ሸገር፣ ከመቃሌ እስከ ባህር ዳር በደወር ነው ሴራ ጠላልፈን እንጥለዋለን ብለው አሰቡ። በሦስቱ ሰኔዎች አቦል ቶና በረካ ብለው የአራት ኪሎን መንግሥት ይነቀንቃል ብለው ያሰቡትን ሴራ ሁሉ ሞከሩ። ከመስቀል አደባባዩ የጠቅላይ ሚኒስትሩ ግድያ እስከ ሰኔ አስራ አምስቱ ጥቃት እስከ አጫሉ እንዴሳ ሞት ድረስ እየተንከባለለ በመጣው አቦልቶና በረካ ሲያኒያዊ ሴራቸው መንግስትን እንጥላለን ብለው ያሰቡትን ሁሉ አደረጉ። ከዛም በፕሮክሲ በተለያዩ አካባቢዎች ያስፋፉትን ጦርነት አይበቃኝም አሉና ሆነ ብለው አስበውበት አቅደውበት የሰሜን ዕዝ ላይ ጥቃት ፈጸሙ። መርሳት የሌለብን ነገር ባይዘወይ በጣም ፖለቲካ እያመቻችን እያመቻመቻ የደሳ ነው ነገር የሰሜን ዕዝ ጥቃት አንረሳውም ግን አናነሳውም ብለን ዝም ያልነው ከወንድሞቻችን ለመኖር ህወሓት ለፖለቲካ ማስፈጸሚያውና የትግራይ ህዝብን ድጋሜ የመነጠል ስሜት እንዲሰማው እንዳያደርግ በማሰብ ነው እንጂ ጦርነቱ የተጀመረው ህወሓት ወንድሞቻችንን ገሎ፣ በሌሊት እርቃናቸውን አሰድዶ፣ እህቶቻችንን አይቀጡ ቅጣት ቀጥቶ፣ በተኙበት አርዶ፣ ቀን ከአምበጣ ጋር ሲሯሯጡ የዋሉ እህት ወንድሞቻችንን በተኙበት እንደ በግ ገሉ። ስጋ ብጾት ብለው ምለው በጓዴ ስጋ ብለው በሚማማሉ ጓዶቻቸው ተበልተው ነው ጦርነቱ የተጀመረው። በእርግጥ ሁሉም ጦርነት ኢሚዲት ኮዝ እና ሜን ኮዝ አለው። ኢሚዲት ኮዝና ሜን ኮዝ አለው መርሳት የሌለብን ነገር እና የጦርነቱ ኢሚዲት ኮዝ ይሄ ነው ህወሓት ሜንኮዙ ወደ ስልጣን ለመመለስ የነበረው ፍላጎት ነው። ይህንን ግን እንደ ኢሚዲየት ኮስተ ጠቅሞ በዚህ ወደ ጦርነት ተገባ። ከዛ ማግስትም ጌታቸው ረዳን ሰምታችሁታል። በጣም በርካታ ሚስጥሮችን ነግሮናል። በጣም በርካታ ጉዶችን ነግሮናል። እያ እንደባለሉ በውጊያ ሜዳ የትግራይን ወጣት መክፈል ያልነበረበትን ዋጋ አስከፈሉት። ሊሞትበት በማይገባው ሜዳ ላይ እንዲሞት አደረጉት። በጣም በልካታ እርቂቶችን ፈጠሩ። ወደ ፕሪቶሪያ ተሄደ። በፕሪቶሪያ የሰላም ስምምነት ማዕቀፍ ውስጥ ህወሓት ለህግና ለስርዓት ተገዢ ሊሆን ፈረሞ መጣ። ህወሓት ማለት ዱርዬ ዱርዬ፣ ሽማግሌ ዱርዬ፣ ያዛውንት አስቸጋሪ ሆነች። ትላንትና ቆላ ተንቤን ነበር የወረደችው። አሁን ደግሞ ፕሪቶሪያ በሚባል ምሽግ እንደ ልጓ መሆን አማራት። አሁን አለቀ አበቅ። ስብሃቷ ህወሓት፣ የስብሃቷ ዳይነስቲ፣ የወንጀሏ ኢንተርፕራይዝ ህወሓት አበቃላት። የጌታቸው ረዳ ቃለ ምልልስ ትናንትና እንዳልኳችሁ በጣም የታሰበበት ነው። ታይሚንጉ ራሱ አሁን ህወሓት ተሰርዛለች። ኢሳያስ ከስሯል አሁን ወደ ጦርነት ይሄዳሉ ወይ ለሚለው ድምዳሜ እኔ አሁን ላይ ወደ ጦርነት ይሄዳሉ ብዬ አላስብም አላምንም ያለ ማድረግ የሚበቃም ቁመና የላቸውም አሁን የሚያደርጉት ነገር ይህንን እንትን ማጣጣል ማዋረድ ማንቋሸሽ ላይ የተመሰረተ ነው የሚሆነው ማንቋሸሽ ላይ የተመሰረተ ነው የሚሆነው ምንም እንትን ቢልም ህወሓት ትቀጥላለች። ብትሰረዝም፣ አልተሰረዘችም በትግራይ ህዝቡ ልቦና ውስጥ አለች። የተለመደ የህወሓት ዜማ ውድቢቷ አትፈርስም፣ ውድቢቷ ትቀጥላለች፣ መስመረ ኃይልና ይቀጥላል፣ አብዮታዊ ዲሞክራሲ ይረጋገጣል። በህዝብ መስዋዕትነት ምናምን ምናምን ምናምን እየተባለ የካቲቷ እንትን ምናምን እየተባለ ምንም እንደዛ ይባል፣ ታሪክ ግን የለም። የግንቦቷ በግንቦት ጫጉለዋ ነበር፣ በግንቦት ሞቷ ሆኗል። የግንቦቷ ሙሽራ በግንቦት ሞታለች። ግንቦት የግንቦት ታሪኳን ፈጆ ለግንቦት ነው በቃ እንደዚህ የሆነችው ለግንቦት አበቃላት። በቃ ለግንቦት ለግንቦት እንዲሆናለች። አሁን ይሱ ጭሱ ሊጠቀምበት የሚችለው ህወሓት የለም። ኢነሴንስ በጣም ሊቧጨርለት፣ በጣም ሊያደማለት፣ በጣም ሊናከስለት የሚችል ህወሓት የለም። አንድ ነገር ማወቅ ያለብን የለም ያ ህወሓት የለም። ለኢሳይያስ መጥቶ ሊናከስለት በዛ መጠን ችግር ሊፈጥርለት የሚችል ከባድ ህዋት የለም። ዱርዬ ህዋት ሊኖረው ይችላል። ጌታቸውን ተነገረን፣ ወርቁን ለማሸሽ የሚጠቀም ለወርቁ ንግዱ እንትን የሚል ለውንብድናው የሚያመቻች ሀገር ለማተራመስ እንትን የሚል ና የህዋት ክንፍ ሊያገኝ ይችላል። ኢሳይያስ ፕሮክሲ መበጥበጥ አሸናፊነት ግብ ዓላማ የሌለው ኢሳያስ ኢትዮጵያ ላይ ጦርነት ቢከፍት ምን ግብ አለ? ምን ዓላማ ማስፈጸም አለ? ምን ፈልገ ከፈትክ ምን ለማግኘት ጦርነት ጀመርክ ተብሎ ቢጠየቅ መልስ የሚኖረው አይመስለኝም። ስለዚህ ሊያደርግ የሚችለው ምንድን ነው? እረፍት መንሳት ነው። የፕሮክሲ ጦርነት ኢትዮጵያ ላይ መክፈት ነው። አሁን ህወሓት ትሞዳሞዳለች። ምንም የሚካድ ነገር አይደለም። ይሄንን ስለምታይ ትሞዳሞዳለች። ሄዳ ቀድማ የምታደርገው ነገር ነው። ቀድማ የምታደርገው ነገር ነው። ባይ ዘ ወይ ምርጫ ቦርድ በጣም ትክክለኛ ውሳኔ ሰብ ህወሓት አሁን ቀድማ የምታደርገው ነገር ነው። ቀድማም ትሞዳ ሞዳለች አሁን የበለጠ ትሞዳ ሞዳለች ከዛስ ማርክ ማዮርድ መንግስት ፕሪቶሪያን ጣሰ፣ ፕሪቶሪያን አላከበረም፣ ከዚህ በኋላ የፕሪቶሪያ ስምምነት የሚባል ነገር የለም ምናምን የሚል ጮት ዛ ትመጣለች። አሁን ማየትና መመልከት ያለብን፣ አሁን ማሰብና ማስላት ያለብን አንድ ጉዳይ ምንድን ነው ታደሰ ወረደ የታደሰ ወረደ ጊዜያዊ አስተዳደር በዚህ ሰዓት ምን አይነት አቋም ይይዛል? ምን አይነት እርምጃ ለመውሰድ ዝግጁነት አለው? ኃላፊነቱን በሚያስጠብቅ መልኩ፣ ኃላፊነቱን መወጣት በሚያስችል መልኩ ቁመና ላይ ቆሞ ስራውን ይፈጽማል ወይ? እነዚህ መመለስ ያለባቸው አበይት ጉዳዮች ናቸው። ህወሓት አሁን ችግር ውስጥ ነን። ለራሷ ጌታቸው የሰጣትን የቤት ስራ ጌታቸው የሰጣትን ኤምሲ ስኩዌር ገና ፈታ አልጨረሰችም። ፖለቲካው ጠፍቶባታል። ተንትና ፖለቲካ ተንትና ፖለቲካውን አስቀምጣ ነገ እንዲል ይሆናል ብላ አትመጣም። ጌታቸው እኮ ነገረን። ከሶስት ወር በኋላ መንግስት ይወድቃል የሚል ድምዳሜ ላይ ደርሰን ነበር። በገበሬ ያመጻል ደንቆሮ የሰማለት ያብዳል አሉ። እኛ ስንት ዓመት ስንናገር ስንናገር ስንናገር የነበረውን ጉዳይ አልሰማ ብለው ዛሬ ጌታቸው ሲነግራቸው ያለቃቅሳሉ። አሁን ይመጡላል፣ ያጣጥላሉ። የፌዴራል መንግስቱ ምናምን ል ከፌዴራል መንግስቱ ጋር እንነጋገርበታለን የሚል ድራማ ይፈጥራሉ። ከዛ ግን ህወሓት ምርጫ ቦርድ ቢሰርዛትም ባይሰርዛትም በምርጫ ቦርድ ህልውና የምትቀጥል ፓርቲ አይደለችም። ነገ ከህዝቡ ጋር የምትቀጥል ናት፣ የህዝቡ ልቦና ውስጥ ያለች ናት ምናምን የምትል ዜማ አለቻቸው። ዘመናት የፈጀች አሮጌ ሙዚቃ። ችግሩ መቼ ተስቦ ይመጣል ከተባለ በምርጫ ሰሞን የሚል ምላሽ እናገኛለን። አሁን ከምርጫ ቦርድ ተሰርዛለች። ዋት እጩ ማስመዝገብ፣ መወዳደር፣ ምናምን የሚባሉ ምርጫ ወለድ እንቅስቃሴዎች ውስጥ አትገባም። ያንን አይፈቅድላትም፣ የገባችበት መዘዝ የገባችበት ጣጣ። ስለዚህ ትቀውሳለች። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ፣ ባለ ሁለት መኝታ 5.3 ሚሊዮን ብር ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደ እዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ባላታ ሉሉ ተጠቅማ ትግራይን ለማተራመስ ትሞክራለች። ጌታቸውን ጌታቸው ረዳ እንደነገረን ሁለት መቶ ሰባ ሺ ታጣቂ የለም። የትግራይን ወጣት እነ ጀነራሎቹ ነግደው ጨርሰውታል። ከኤርትራ ወጣት ጋር አድገው እኛ ስንት አመት ተናገርን እኮ በኤርትራ ወጣት ስም ከትግራይ እየወጡ ያሉት እነኚህ ሰዎች የሚነግዷቸው ተጋሩ ኢትዮጵያውያን ናቸው። እኔ በጣም ብዙ ጊዜ ብያለሁ። ጠቅላይ ሚኒስትር አብይ አሕመድ ከመጡ በኋላ በመጀመሪያዎቹ የሥልጣን ዓመታቶቻቸው ብዙም በጣም ከዛ ፊት ይሰሙ የነበሩ በሊቢያ እንደዚህ ያለውጣት አለቀ፣ በሊቢያ እንደዚህ ባህር ውስጥ ገቡና ቀዘቀዘና፣ ምን ነው ብላችሁ አትጠይቁም ወይ? አረ ነገር ቀዘቀዘ በሉና ጠይቁ። እስቲ ከዚህ ጀርባ ያለውን ሴራ ፈትሹት። እስከ ዛሬ ለምን እንትን አላለም ነበረ እንደዚህ አልሆነም ነበረ ብላችሁ ጠይቁ አልን። ማን ሰምቶ ሁሉም ህወሓታዊ እንትና የተከበሩ ሌቦችን መስማትን መረጠ። ጌታቸው ረዳ ትላንት የተጠቀማት በጣም ደስ ምትል እንትናለች፣ ዲግኒፋይድ ሌባ፣ የተከበሩ ሌቦች፣ ህወሓት ቤት የማይነኩ የማይዳሰሱ ጦርነት የወለዳቸው ህወሓታውን ቢመቻት እድሉን ብታገኝ በየትኛው መንገድ በየትኛው መስመር በየትኛውን ማቅጣጫ ጦርነት ብትቀሰቀስ ሙዷ ነው፣ ግን አትችልም፣ አትችልም። እንደ ደብረ ጽዮን ቡድን እንዲሁ እየተነፋ ይኖራል። ያለ ጦርነት መኖር አይችልም። ያለ መበጥበጥ መኖር አይችልም። ያለ ችግር መኖር አይችልም። የማይስማማው ለምን እንደሆነ ዕድሜ ለጌታቸው ረዳ ሰምተናል። የማይስማሙት ለምን እንደሆነ፣ ለምን ሰላም እንደማይፈልጉ፣ ለምን እርቅ እንደማይፈልጉ፣ ለምን እፎይታ መስጠት እንደማይፈልጉ፣ ለምን ከሀገራቸው ጋር ተግባብቶ አብረው እንደማይኖሩ፣ ለምን ለዚህ ወጣት የሚገባውን ሰላም እንዲያገኝ እንደማይሰሩ ሰምተናል፣ ሰምተናል። እግዚአብሔር ይስጥልን አቶ ጌታቸው ረዳ። እኔ አንድ ነገር አሰብኩኝ። ጌታቸው ረዳይ ለሚዲያ የነገረንን ነው። ይሄ ለሚዲያ የነገረን ነው፣ እንድንሰማ የፈቀደልን እንድናደምጥ የሰጠን ነው። ኢማጅን ጠረጴዛ ላይ ከከፍተኛ የመንግስት ባለስልጣናት ጋር ሊወያይበት የሚችላቸውን ርዕሶች፣ እጁ ላይ ሊኖራቸው የሚችሉ ማስረጃዎች። አሁን ህወሓቶች እሱ ነው ጭንቀታቸው፣ ከምርጫ ቦርድ ከመሰረስ ከምናምኑ በላይ ህወሓታዊ አዛውንቶች አሁን ጭንቀታቸው ጌታቸው የተኮሰው ቦምብ ነው ማለት ጌታቸው እኮ እየመነዘረ ቀስ እያለ የሆነ መጣል የሚችለውን እንትን በአንዴ ጧ አረጋቸውና ቢዚ አድርጓቸዋል፣ ጭንቅላታቸውን ምርጫ ቦርድ በዚህ በኩል ይሄን እያላቸው ነው። ሰዎቹ ሽማግሌዎች ናቸው። እኔ የለሁበትም። እስትሮክ መጥቷቸው ጧጧ እንዳይሆን የምፈራው ምፈራው እሱ ነው። ፍራቼ አይሞክሯትም ውጊዋን ደፍረው እንደዚህ የለየለት ውጊያ ምናምን ትላንት እኮ ነገረ ከአማራ ኃይሎች ጋር እንትን ብለን እዚህ በምናምን አድርገን ልንመጣ ምናምን ከምስራቅ አማራ ፋኖ ጋር እንደዛ እያደረጉ፣ ሻዕቢያ እነሱን ለፕሮክሲ ይጠቀምባቸዋል። እነሱ ፋኖን ለፕሮክሲ ይጠቀማሉ። ሻዕቢያ አያት ነው፣ ህወሓት አባት ነው፣ ፋኖ ልጅ ነው። ከዛዝ ሻዕቢያ የህወሓት የህይወት ዘመን ጠላት ነው። ህወሓት የፋኖ የዘላለም ጠላት ነው። ፋኖ እንደዛው በቃ እርስ በርስ የሚጠላሉ ኃይሎች ለአንድ ጠላታቸው ነው ተዋሕደው የመጡት። አምቤ ባበላቸው ተዋልደው ነው የመጡት። ግን በጥቂት የአራት ኪሎ ፖለቲካዊ ጨዋታ ሶስቱም እርስ በርስ እንደ ቁንቡርስ ሲበላሉ እናያቸዋለን። የነበረ ያለፈ፣ ያየ ነው የነካ ነው የዳሰስ ነው ፖለቲካዊ ጨዋታ ይሄ ነው ይሄ ነው ምንም ነው ማያመጡት። በቃ ሶስቱም አንድ ሀረግ አላቸው፣ ግን ሶስቱም አቅም የላቸው ሶስት ናቸው። ከአንዱ ኃይል ቢደመሩ ከአንዱ ኃይል የተሻለ ጥንካሬ የላቸውም። ሻዕቢያ ሻዕቢያ ናት። ተዋት ሷ ጌታቸው ትላት። አሜሪካ የተቀመጠው የዘጠና ዓመት ሽማግሌ ያለ ስብሃቱ አህዋት። ከዚህ በኋላ አሜሪካ የተቀመጠው ሰውዬ ሊያደርግ የሚችለው እንትን የለውም። ሲተኮስ በማንኪያ ሲቀሰቅስ በእጅ አይነት ጨዋታ አይሰራም፣ አይሰራም። በጣም ደስ ያለኝ ጌታቸው ረዳ እንዲ ያለው። ነገር ግን እያማረህም እየመረረህም ማዋጥ ያለብህ ነገር ከፌዴራል መንግስቱ ጋር ነው የምትሰራው። እንዳሴ ህወሓቱ ጌታቸው ረዳ እያማረህም እየመረረህም ዋጠው፣ መስራት የምትችለው ከፌዴራሉ መንግስት ጋር ነው። ከእኔ በላይ እየመጡ እዚህ ደጅ የሚጠኑት፣ ከኔ በላይ እየመጡ እዚህ የሚለምኑት፣ ከኔ በላይ እየመጡ እዚህ የሚቆዩት፣ ከኔ በላይ እየመጡ እዚህ የሚያለቃቅሱት እነሱ ናቸው እያለ ልደቱ አያሌው ደግሞ ምን ይለናል? ብቸኛው ለብልጽግና መንግስት ያልገበረ ኢትዮጵያ ውስጥ ያለ ራስ ገዝ አስተዳደር ራስ ገዝ እንትን ምናምን ህወሀት ነው ይለናል። እንዴት አድርጎ እንዳስበው አላቀ። በመሰረቱ ይሄ ሜንታሊቲ ትክክል አይደለም። እንደ ልደቱ አያሌው የሰላም ፖለቲካ አራማጅ ነን ምናምን እያሉ የአንድ ክልል መንግስት ለፌዴራል መንግስት አለመገዛት ለህግ አለመገዛት ለምናምን አለመገዛት ጦርነት እንደሚወልድ እያወቁ ይሄንን እንደ ጀግንነት ማንሳት በራሱ ከጅምሩ ስሁት ሜንታሊቲ ነው። ከጅምሩ ስሁት ነው፣ ሀሳቡ እንደ ሀሳብ ቅቡልነት የሌለውን መሬትም የሚረግጥ አይደለም። ስለዚህ አሁን በደንብ አድርጎ ማንበብ ጂኦፖለቲክሱን ማንበብ ካርታውን ማንበብ ለሚችል ሰው አራት ኪሎ ሴንተር ላይ ቆሟል። ኢትዮጵያ ሴንተር ላይ ቆማለች። በየአቅጣጫው መጣልም መሳብ የምትችለው ጆከር አላት ማለት ነው። አለቀ አለቀ በቃ ማናቸውም ከኢትዮጵያ በላይ መሆን የሚችል ቁመና የላቸውም። ማለት ኪሳራቸውን ነው የተከናነቡት። ኪሳራቸውን የጌታቸው ረዳ ኢንተርቪው የምርጫ ቦርድ ውሳኔ። ጊዜው ወቅቱ አራት ኪሎ ከፍ ያለ ፖለቲካዊ ጨዋታ ነው የሚጫወተው። ከፍ ያለ አንብቦ የመተንበያ አቅም ያለው ነው። እንግዲህ የቀደመውን ፖለቲካዊ ጨዋታ አንብቦ ካርታ ሰርቶ 2010 ላይ በሚደረገው ሪፎርም ጠቅላይ ሚኒስትር መሆን የምችልበትን ጂኦፖለቲክሳዊ ምናምን ቀመር ቀምሮ የመጣውን ሰውዬ ከሶስት ወር በኋላ አብዬ ይወድቃል ከመስከረም 30 በኋላ መንግስት የለም የሚሉ ደነዛዝ ውስቶች ሊጥሉት ሲሞክሩ ማለት ነው ወፍ የለችም ወፍ የለችም ወፍ የለችም። የአምናን ቀናማ ሆት ላፊ ለኸት የለው የዘንድሮ ዋሰ እጅግር የሌሉ እኚ እጅግር የሌላቸው እንትን ናቸው። ስለዚህ አሁን ህዋትን አግተህ የያዝከውን የትግራይ ህዝብ ልቀቅ ማለት ነው። ልቀቅ ህዝቤን ልቀቅ ይላል። ህዝቤን ልቀቅ ማስባል አለብን፣ አግተህ የያዝከውን እንትን መልቀቅ አለም ጌታቸው ረዳ በጣም እንትን ያላት ነገር ለምን የትግራይ ህዝብ ከአምስት 5 ሚሊዮን ከፍ አይልም? እና ጌቾ ይህንን ስጋና ደም አልገለጠልህም። ይህንን ስጋና ደም የገለጠልህ አይመስለኝም። ነገሩኝ ያልካቸው አዛውንት ራሱ ይህንን ስጋና ደም አልገለጠላቸውም። እኛ እኮ ተናገርን በሀምሳ ምናምን አመት በአርባ ምናምን አመት ህይወታችሁ፣ ይህን ያህል ጦርነት፣ ይህን ያህል ውጊያ፣ ይህን ያህል እልቂት፣ ይህን ያህል እንትን ማለት ከባድ አይደለም። ስለዚህ አሁን ጦርነትን ቢዝነስ ያደረገው አስመራ ውስጥ ያለው ኃይል ኪሳራውን ተከናንቧል። ህወሓት ጉዷ ፈልቷል። ከዚህ በኋላ መፈናፈን የምትችልበት አቅጣጫ የለም። ጉድ ፈልቶባታል። ብትይዘው እሳት፣ ብትነካው እሳት፣ ብትጨብጠው እሳት፣ ብትጠጋው እሳት ሆኖባታል። በቃ መቆጣጠር የማትችለው ሆኖባታል። እያቃጠላት ነው፣ እያነደዳት ነው። ወዴት እንደምትጠጋ እራሱ ግራ ገብቷታል። ያላት ብቸኛ አማራጭ ቀጥለጥ ብሎ መኖር ነው። ቀጥለጥ ብሎ እንደማይኖሩ እናውቃለን፣ ግን በሚባለው መጠን ከፍ ያለ እንትና አይሆንም። አሁን ትግራይ ውስጥ ውጥረት ለማንገስ ይሞክራሉ፣ ጠላት ለመሸመት ይሞክራሉ። ያለ ጠላት የማይኖሩ ሰዎች ስለሆኑ ከዛም ከዚህም ጠላት ሸምቶ ለመምጣት ይጣጣራሉ፣ እልቂት ለመደገስ ይጣጣራሉ። በቃ ሙሾ ለማውረድ ይሞክራሉ፣ ሙሾ ለማስወረድ ይሞክራሉ። እዛ ህዝብ መሃል ግን በአንድም በሌላ በዚህም አለው በዛ ህወሓት ጉዷ ፈልቷል። የማትወጣበት ቅርቃሩስ ገብታለች። የአራት ኪሎ መንግሥት በስሌት በሂሳብ በመደመር በመቀነስ የሰራት ፖለቲካዊ ጨዋታ ህውዬ ነፍሴን ገደል ከቷታል ገደል ከቷታል። ስለዚህ ቆም ብሎ ማሰብ ያሻል፣ ቆም ብሎ ማየት ያስፈልጋል የምንለው ለዚህ ነው። አትችሉም። መንግስት መንግስት ነው። ባይዘዌ የአንድ ወረዳ የሆነ ችግር ለመንግስት እንትን ነው እረፍት ማጣት በሽታ። መንግስት ካለው የመንግስትነት ስነ ልቦና አንፃር መንግስት ካለው የመንግስትነት ጥንካሬ አንጻር ማለት ነው። በዛው ትክክል ደግሞ ለአንድ ሽፍታ ነው። ሽፍታ ምንም የለበትም። አሁን የኤርትራ መንግስት የሽፍትነት ስራ ይሰራል። ፕሮክሲ እዛው ከሻዕቢያ ጋር ከህወሓት እየሆኑና የሽፍትነት ስራቸውን ያሳልጣሉ። ሽፍታ ሆነው ሀገር ያተራምሳሉ። ሽፍታ ሆነው ከዚህም ከዛ ዕልቂት ለመደገስ ታጠራሉ። ሽፍታ ሆነው ግጭት ለመቀስቀስ በርከት ያለ ነገር ያደርጋሉ። ግን በዚህም ተባለ በዛ በዛም ወጣችሁ በዚህም ገባችሁ በወዲያም መጣችሁ የምትለውጡት አንድስ እንኳን ነገር አትኖርም። አትኖርም። ከፍ ያለ ጨዋታ፣ ከፍ ያለ ርቀት፣ እጅግ የረቀቀ ብቃት በአራት ኪሎ መንግስት በኩል አይተናል። ህወሓት በአሚቻ በጋብቻ አስተሳስራ የያዘችውን ኢንተርፕራይዟን ጌታቸው ረዳ ድባቅ መቶላታል። ምርጫ ቦርድ እንዲህ አይነት እሳት የሆነ መግለጫ አውጥቶባታል። ይህ በጣም ከባድ ነው እና ኢትዮጵያችን ግን በስተመጨረሻም ቢሆን ማሸነፉ አይቀርም። ይህንን እያሸነፈች ትቀጥላለች ትቀጥላለች። ኢትዮጵያ ኢትዮጵያ ከማሸነፍና ከማሸነፍ ውጭ ሌላ ምርጫ የላትም። እሱን ነው የምንለው። ምንም ሆነም እንደዛ ነው የሚቀጥለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል እና እናንተ ሀገርም እንደ ልማዷ ታሸንፋለች እንደ ልማዷ ድል ታደርጋለች፣ እንደ ልማዷ ከፍ ትላለች። ዮሐንስ ኮርነር ላይክ ሸር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሞ የሚለው ይህና የእናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩኝ። እየነገሰ ይበል።